ሰላም እንዴት ናችሁ? ዛሬ ማሳያችሁ ነገር በ2017 ዓ.ም የትምህርት ምዘናና ፈተናዎች አገልግሎት ለሚሰጣቸው ፈተናዎች የሚጠቀመውን የመልስ መስጫ ወረቀት እንዴት መጠቀም እንዳለባችሁ መረጃዎችን ከየት እንደምትሞላቸው እና እዛ መልስ መስጫ ወረቀት ላይ ማድረግ ያለባችሁ እና ማድረግ የሌለባችሁን ነገር ነው የምነግራችሁ። ሶስት ነገር ይኖራችኋል። የጥያቄ ወረቀቱ አድሚሽን ካርዳችሁ እና የመልስ መስጫ ወረቀቱ ይኖራቸዋል። ከነዚህ ነው ሁሉንም ነገር የምትሞሏቸው ማለት ነው። ስለዚህ የመልስ መስጫ ወረቀታችን ይሄ ነው። ይህን የመልስ መስጫ ወረቀት ነው የምንጠቀመው። እዚህ ጋ የሚጠይቀ ሶስት ነገር አለ። የመጀመሪያው የመጀመሪያው ሙሉ ስም፣ ሁለተኛው የትምህርት አይነት፣ ሶስተኛው ደግሞ ትምህርት ቤት። እነዚህ ነገሮች የምናገኛቸው ከአድሚሽን ካርዳችን ጋር ነው። አድሚሽን ካርዳችን ጋር መተን የምናገኘው የመጀመሪያው ሙሉ ስም እዚህ ጋ አለን። እስካያታችን እሱን ወስደን በካፒታል ሌተር እንጽፋለን። ከዛ ትምህርት ቤት እዚህ ጋለን፣ ሳብጀክት ደግሞ እዚህ ጋለን። እንግሊዝኛ ከሆነ እንግሊዝኛ፣ ከዛ ማትስ ከሆነ ማትስ፣ አፕቲቲዩድ ከሆነ አፕቲቲዩድ። እዚህ ጋር የምናገኘው ነገር እሱን ነው ማለት ነው። ስለዚህ ሶስቱን ነገሮች ስንሞላ፣ አሁን እዚህ ጋር ያገኘናቸውን ነገሮች ስም የምንጽፈው እዚህ ጋር ነው ስማችንን የምንጽፈው የአባታችንን ስም፣ የአያታችንን ስም እዚህ ከታች የእናንተን ኢንዲኬት ለማድረግ ነው እንጂ ስለ ስም መጻፊያ አይደለም። እዚጋ የተቀመጡት ከላይ ከነጩ ቦታ ነው። ትምህርት ቤትም ልክ እንደዚሁ ነው። እዚህ ጋር ነው የምንጽፈው። ሰብጀክት ትምህርት ቤትም እዚሁ ጋር ነው የምንጽፈው ማለት ነው። ነገር ግን ትምህርት ቤት ስንጽፍ አንድ ማስታወስ ያለብን ነገር ምንድን ነው፣ ትምህርት ቤታችንን የምንጽፈው በቅንፍም ካለው እዚጋ እስኩል በቅንፍ ያለውንም ጭምር ነው የምንጽፈው በቅንፍም ካለው ከነቅንፍ እንጽፍና ከዚያ ደግሞ እኛ ስንማር የነበርነው በምን አይነት መልኩ ነው። ለምሳሌ እዚህ ጋር እኛ በሬጉላር ነው የተማርነው፣ በናይት ነው የተማርነው ወይስ በፕራይቬት። ትምህርት ቤቱን ከጻፍን በኋላ በቅንፍ እናስቀምጣለን። በቅንፍ ሬጉላር ነው፣ ፕራይቬትነን፣ ናይትነን፣ ዲፌንስን እናስቀምጣለን። እሱ ማለት ነው። ሌላው ማድረግ ያለብን ነገር እዚህ ጋ የምናገኛቸው በጣም ወሳኝ ነገሮች አሉ። እዚህ ጋ ያሉት ነገሮች በሙሉ በጣም ወሳኝ ነገሮች ናቸው። ሲስተሙ የሚያውቃችሁ እናንተን እዚህ ጋር በምትሞሏቸው መረጃዎች ነው የእናንተን አንሰርሽት የሚያውቀው እዚህ ጋር በተሞላው መረጃ ነው። ለምሳሌ የሬጂስትሬሽን ነንበር አለን። ይሄ ሬጅስትሬሽን ነንበር ቁጥሩን መጀመሪያ እንጽፋለን። የምንጽፈው ወይም የምናገኘውን ቁጥር ያን የምንጽፈውን ቁጥር የምናገኘው ከአድሚሽን ካርዳችን ጋር ነው። ይሄው እዚህ ጋር ይሄ ሬጅስትሬሽን ነንበራችን ነው። ሰባት ዲጂት ሬጅስትሬሽን ነንበር አለን። ይችን ቁጥር ወስደን የቱ ጋር እንጽፋታለን? እዚቹ ጋር በእያንዳንዷ በስኩዌር በስኩዌር ወይም በሬክታንግሏ ወስደን ቁጭ እናደርጋለን። አንድ ሁለት ሶስት ከሆነ ለምሳሌ እዚህ ጋር ጽፈዋለሁ። ይህን መጽሐፍ ብቻ ግን በቂ አይደለም። ሲስተሙ የሚያውቀው በጻፋችሁትን ቁጥር ማጥቆር አለባችሁ። ባጠቆራችሁት ነው የሚይዝላችሁ። ለምሳሌ እዚጋ የጻፋችሁት አንድን ነው፣ በዚችኛ ኮለምን መታችሁ እዚችኛ አንድን ማጥቆር አለባችሁ። ስታጠቁሩ እዚጋ በሚያሳያችሁ መሰረት ሙሉ ክቡን ነው የምታጠቁሩ ሙሉ ክቡን ሁለትም ከሆነች ደግሞ በዚችኛ ሮ መጥቼ ሁለትን አጠቁራለሁ። እዚኛው ላይ ሁለትን ለማጥቆር እዚጋ መጥቼ ሁለትን ካጠቆርኩት ለዚህ ነው የሚይዝልኝ እንጂ ለዚኛው አይዝልኝም። ሁለት ማጥቆር ደግሞ አይቻልም። አንድ ኮለመን ላይ አንድ ብቻ ነው ማጥቆር የሚቻለው። ሶስት ከሆነችም መጥቼ ሶስትን በራሷ ኮለመን ሶስትን አጠቁራለሁ ማለት ነው። ሌላው እስኩል ኮድ ነው። እስኩል ኮድን የምናገኘው ከዚያው ከአድሚሽን ካርዳችን ነው። እዚጋ ባለ ስምንት ዲጂት አለን እዚህ ጋር ለማሳየት በእናንተ ቲካርግ የሆኑ ባለ ስምንት ዲጂት ቁጥር አለን። ዜሮ ሶስት ሰላሳ አራት ምናምን። ስለዚህ እሱን ደግሞ ይሄን ስኩል ኮዳ መተን እዚሁ ጋር እንጽፋለን ማለት ነው። ስኩል ኮዳችንን ለምሳሌ ዜሮ ሶስት ይላል። ዜሮ ሶስት የሚለውን እዚህ ጋር እጽፋለሁኝ። ከዛ ዜሮን እዚህ ጋር አጠቁራለሁ ሙሉ ክቧን። ሶስትንም እዚህ ጋር አመጥቼ ሶስትን አጠቁራለሁ። ከዛ ልክ እንደዛው ይሄኛው ሪጅን ነው፣ ሰላሳ አራት ወይ ደግሞ ዜሮ ሶስት ዜሮ ሁለት ከሆነ ዜሮ ሁለትን እዚህ ጋር ጽፍና ዜሮን፣ ሁለትን እያልኩኝ ሙሉ አጠቁረዋለው ማለት ነው። ጽፍና አጠቁረዋለው። ሌላው ቡክሌት ኮድ ነው። ቡክሌት ኮድ ደግሞ እናንተ የምትፈተኑት የጥያቄ ወረቀት መለያ ቁጥር ነው። ስለዚህ ያ ቁጥር እናንተ ለምትሰሩት መልስ ይሄኛው ቁጥር በጣም ወሳኝ ነው። የእናንተ መልስ በዚህ ቁጥር ውስጥ ነው ያለው። ስለዚህ እናንተ ምንድን ነው የምታደረጉት ይሄኛውን መልሳችሁን አመታችሁ ቡክሌት ኮዳችሁን ከዚህ ጋር ነው የምትወስዱት። ከሳብጀክት ከምትፈተኑበት ጥያቄ ወረቀት ላይ ነው ያለው። እሱን ወስዳችሁ ትጽፉትና፣ ለምሳሌ ስድስት አስራ ዘጠኝ ከሆነ መጥቼ ስድስት አስራ ዘጠኝን እጽፈዋለሁ እዚህ ጋር ስድስት አስራ ዘጠኝ ከዛ ስድስትን መጥቼ እዚህ ጋር ጠቁራታለሁ። ስድስት እቺ ከሆነች እቺን መጥቼ አጠቁራታለሁ። አንድ ደግሞ አንድን እዚህ ጋር ጠቁራለሁ። ዘጠኝ ከሆነች ደግሞ ዘጠኝን መጥቼ እዚህ ጋር ጠቁራለሁ ማለት ነው። በእያንዳንዱ ኮለመን ነው የምታጠቁሩት። ሌላው ሳብጀክት ኮድ ነው። ሳብጀክት ኮድን ያው እዚህ ጋር እያሳየኋችሁ ያለሁት ጂኦግራፊ ነው። ይሄንም የምታገኙት ከአድሚሽን ካርዳችሁ ጋር ወይም ደግሞ ለምሳሌ ጂኦግራፊ ዜሮ ሰባት የሚላለ እዚህ ጋር ወይም ከጥያቄ ወረቀቱ ጋር ማግኘት ትችላላችሁ ዜሮ ስለዚህ እሱን አመታችሁ ምን ታደርጋላችሁ? ትጽፉታላችሁ እዚህ ጋር ዜሮ ሰባትን ከጻፋችሁ በኋላ ዜሮን መጀመሪያ ታጠቁራላችሁ። ሰባትን ደግሞ በሁለተኛው ኮለምን ላይ መታችሁ ታጠቁራላችሁ ማለት ነው። ይሄን መረጃ በትክክል ካላጠቆራችሁ፣ ይሄኛው መረጃ በትክክል ካልተሞላ እዚህ ጋር የምትሰሩት ስልሳም ይሁን ሰማንያም ይሁን መቶ ጥያቄ ከመቶ ብታመጡት ለእናንተ የሚሰጣችሁ እዚህ ጋር በሞላችሁት መረጃ መሰረት ስለሆነ እናንተ ትኩረት ማድረግ ያለባችሁ ትክክለኛ መረጃውን መሞላቱን፣ ከዚያ እያንዳንዷን ጥያቄ ደግሞ በትክክል መስራታችሁን ቼክ ማድረግ መቻል አለባችሁ ማለት ነው። ሌላው እዚህ ጋር ስታጠቁሩ ሙሉ ክቡን አጥቁሩ። አንድ፣ ሁለተኛ፣ አንድ መልስ ብቻ ነው ማጥቆር የምትችሉት። ሁለት ሶስተኛ ማድረግ የምትችሉት ነገር አንድ መልስ ካጠቆራችሁና ከተሳሳታችሁ በአጋጣሚ ቢን አጥቆራችሁ ነበር እዚህ ጋር ቢን አጥቆራችሁ ነበረ ነገር ግን ሲን ለማጥቆር ፈለጋችሁ እንደገና አስታውሳችሁ ወይም ተሳስታችሁ ሊሆን ይችላል ስለዚህ ቢን በደንብ ማጥፋት አለባችሁ ያ ማለት ወረቀቱ እስኪቀድር ሳይሆን በደንብ እስኪለቅ ለቅ መቀቀለል አድርጋችሁ በደንብ በኖርማል ላፒስ በአሪፍ ላፒስ መጠቀም አለባችሁ እና ጥሩ እርሳስ መጠቀም አለባችሁ ብላክ የሚያደርግ እሷን በደንብ ካጠፋችሁ በኋላ ሲን ታጠቁራላችሁ ካልሆነ ሁለት መልስ አሁን ነካርጋችሁ ከተዋችሁት ሁለቱንም እንደተጠቆረ ከያዘው፣ ሁለት መልስ ደግሞ አይቻልም፣ ሁለት ማጥቆር አይቻልም። ባዶ ማጥቆርም አለማጥቆርም አትችሉም፣ ባዶ መተው። ስለዚህ ባዶ መተውም አትችሉም፣ ሁለት ማጥቆር አትችሉም። በደንብ ሳታጠፉም ሌላ መልስ መቀየር አትችሉም። እሱንም በደንብ መጠቀም መቻል አለባችሁ ማለት ነው። ሌላው እዚህ ጋ አንድ ልነግራችሁ የምፈልገው ነገር ምንድን ነው ስትጠቀሙ መምህሩ የሚጽፍላችሁ ቡክሌት ኮዳለች ለምሳሌ 619 ስለሆነ መምህሩ መምሩ 619 ነው የሚጽፈው። እናንተ ለኩረጃ የሚሆን ለሌላ ነገር ብላችሁ 620ን ያለበትን የ620 ተማሪን እጽፋለሁ ወይ እንደዚህ አደርጋለሁ ብላችሁ 620 ብትቀይሩ መምህሩ ዜጋ የጻፈውን ቼክ አድርጎ ነው ሲስተሙ የሚይዝላችሁ። ስለዚህ መምህሩ የጻፈውና እናንተ የጻፋችሁት ተመሳሳይ መሆን መቻል አለበት ተመሳሳይ መሆን መቻል አለበት። መምህሩ እንኳን ቢሳሳት የተሰጠኝ የሰጠኝ አንሰር ሺት ቡክሌት ኮዱ ይሄ ስለሆነ ትክክል አይደለም ብላችሁ መንገር አለባችሁ ማለት ነው። ስለዚህ እናንተ የጻፋችሁትና መምህሩ የጻፈው ቡክሌት ኮድ ተመሳሳይ መሆን መቻል አለበት። መልካም እድል ይሆንላችሁ።